ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ? ማጋ እኔ እና አብርሽ ቤት እኮ። አንቺ ያለሽበት አንቺ እና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የሚኖር መብት የላትም ማለት። ሄደሽ አይተሻል? እርግጠኛ ነሽ? ሄጅ ማይተኳ አይጠበቅብኝም ነው አይደለም? ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሀሰት መረጃ እንደመጣበትም ታውቂያለሽ። የኔ እና እሱ ነገር ፍርድ ቤት የያዘው ነገር ነው፣ ህግ የያዘው ነገር ነው። ሰላም፣ የተወደዳችሁ ውድ ቤተሰቦች እንኳን ወደዚህ ቻና ላይ በሰላም መጣችሁ። ሰላም ይብዛላችሁ። እቤት ያድስ ከሆናችሁ ላይክ፣ ሰብስክራይብ የማድረግ ከኔ ጋር እንድትሆኑ በኩል ተጋብዛችኋለሁ ውድ ቤተሰቦቻችን ቅድሚያ እንደሰማችሁት ነው። ሩታ ወይም ሩታ እንግዲህ ወደ ቤተሰቦቿ ጋር ከመጣች አስራ አምስት ቀን አልሞላም፣ ገና ነው። ግን እሷ ያለችው ነገር እንግዲህ ሰምታችኋል ብዬ አስባለሁ። ወደ ቤተሰቦቻችን ቤተሰብ ያው ሰው በጣም ብዙ ነገር ያወራል። ብዙ ነገር ማውራት ይችላል። የፈለገው ነገር ደውሎ መናገር ወይም ማውራት ወይም ያን እንደ ፈለገው እንትን ማድረግ ይችላል። ግን ሩታ ራሷን አይምሮን ቢዚ ታደርጋለች። ያው ስልክ ደውሎ ደብሎ የሚወራ ሰው ወይም እንደዚህ እንደዚህ ነው ብሎ የሚወራ ሰው ምን እንደሆነ ታውቁታላችሁ። ለምን ሄዳ ከቤተሰቦቿ ጋር ለምን ሄዳ በሰላም ትኖራለች? ለምን ትደሰታለች? ማለታቸው ነው። ለምን ብትሉ እንደዚህ ለምንድን ነው የምትይ ብላችሁ ብትጠይቁኝ ማለት እዛ ስትኖር በጣም ጭንቅ፣ ሁል ቀን በቃ የሷ ነገር ማለት አለ አይደለ? ሁል ቀን ማለት ነው ቪዲዮ ላይ ስንመለከት ትጨናነቃለች ማለት፣ አንድ ቀን በፈገግታ አትመጣም። ቪዲዮ ላይ ስናይ ማለት ነው ሁል ቀን ቀን እንደሚታዩት ነው ማለት ነው እና አሁን ግን ቤተሰቦቿ ጋ መታ ፈገግ ብላለች ፈገግታ አላት ከቤተሰቦቿ ጋር ከተጠጋች በኋላ በጣም ፈገግታ አላት ከቤተሰቦቿ ጋር ደስተኛ ናት እንግዲህ ከመጣች ገና ቅድምን ብያለሁ አስራ አምስቱ ቀን ራሱ አልሞላም ማለት ነው እና አሁን እንግዲህ እሷ ምን እንዳለች ሰምታችኋል፣ ሰምታችኋል። እኔና አፍሪሽ ከዚህ በፊት ያወራነው ነገር አለ። በዛ ላይ ደግሞ በሕግ ተይዟል። በሕግ የተያዘው ነገር ላይ እንዴት ቤቴ ትገባለች ወይም እንዴት አንድ ለከሱ ጋር ቤቴ ገብታ ትኖራለች ማለት ነው፣ በአጭሩ ማለት ነው እና ይህ ህግ የያዘው ነገር ነው። ህግ በህግ የተያዘው ነገር እሱ እንዴት እንደዚህ ነገር ያደርጋል? ስለዚህ በህግ እሱ ራሱ መጠየቅ አለበት። ህግ የያዘው ነገር ላይ እሱ መሀል እንደዚህ መሆኑ በህግ መጠየቅ አለበት ብላ እንግዲህ፣ በጣም እንግዲህ ሩታ በጣም እየተና እንትን እያለች ናት እና ይሁን ማለት የፈለግኩት እዛ ስኖርም እሷ በጣም ትጨናነቃለች። ቤተሰቦቿ ከመጠች በኋላ ደግሞ በጣም ነው ያለ አደለ፣ በጣም እንትን ትሆናለች። እና እንደዚህ አይነት ነገር ለአይምሮም ጥሩ አይደለም። ልሷም መጥፎ ነው፣ ለሩታ ማለት ጥሩ አይደለም። ለሷ ለሩታ አይምሮም ማለት ነው። እና የሆነ ያህል አደለ፣ ይጨንቃል። ሁሉም ነገር ጭንቅ ያደርጋል። ስለዚህ የራሷ አይምሮ መጠበቅ አለባት። ራስዋን ከጠበቀች ነው ይሄ ሁሉ የሚሆነው። እና አሁን እዛ ስኖርም ጭንቅ፣ ቤተሰቦች ጋር ከመጠች በኋላም ጭንቀት ማለት ነው፣ መጥፎ ነው። እና ቤቴ እኔና አብረሽ ቤት ሮሜላ መታ ነው የምትኖራት፣ እዛ ገፍታለች፣ ገፍታ እዛ ነው የምትኖራት። እንግዲህ ብላ እንደዚህ ማውራቷ እሷ እዛ ሄዳ በአይኗ አይታ አይደለችም። እንግዲህ ሰውስ ደውሎ እንደዚህ ነው እንደዚህ ነው ስል ነው እንግዲህ የምትጨናነቃት ማለት ነው። ሰውስ ደውሎ እንደዚህ ነው እንደዚህ ነው ስል ነው የምትጨናነቃት ማለት ነው። እና እንደው እረ እንደው እንደው ትንሽ አይምሮ ቤተሰቦቿ ጋ ትንሽ አይምሮ እንደው እንትን ፍሬ ብታደርግ ምን አለበት? ለምንድን ነው እንደዚህ የምታደርጉት? ለማለት ፈልጌ ነው። በእንደዚህ ሁኔታ እያለች እሷም ደግሞ ሰከን ማለት አለባት። ለምን እንዴት ነው እንደዛ ምን ትብላችሁ ብትጠይቁኝ፣ ነገ እኮ ምን ምን እንደምፈጠር አናቅም። ነገ የነገ ፈጣሪ ያውቃል አይደል? እንዴ የነገ ፈጣሪ ያውቃል። ነገ ምን እንደምፈጠር አይታውቅም፣ አናቅም። ሰውንን ስጋ ለባሽነን ስለዚህ ማንም ሰው እኮ ሽያመት አይኖርም። ነገ ምን እንደሚፈጠር መቼ ጥር የሚመጣ አይታወቅም። ስለዚህ ምን ማለት ፈልጌ ነው፣ ያጭሩ መጨናነቅ ሳይሆን ለቀቅ ማድረግ። ለቀቅ አለ አይደል? ለቀቅ በእንደዚህ ሁኔታ ውስጥ ያለች እዛ መጨናነቅ፣ ቤተሰቦች፣ ወገን ማታ መጨናነቅ እንዴ ለሱ አይምሮም መጥፎ ነው፣ ጥሩ አይደለም። ለማለት ፈልጌ ነው ቤተሰብ እና እንደው ቤተሰብ የሩታ ቤተሰብ ሁላችሁም ለሩታ እንትን ብታደርጉ እየተመረጠ ነው ብዬ አስባለሁ። ሁላችንም ለሷ ቤተሰብ ነን። ሶሻል ሚዲያ ማለት ቤተሰብ ነው። ስለዚህ ለሷ እንትን ብታደርጉ እየተመረጠ ነው ብዬ አስባለሁ። ረመላ እንግዲህ ቤት የገብታ ነው የምትኖራት። ቤት ገብታለች ከየኔና የብር ቤት ነው የምትኖራት አለች እና እንግዲህ ቤተሰብ ሰው እኮ ለምንድነው እዚህ በቃ የሆነ ያለ፣ ቅድም ብያለሁ፣ ለምን ቤተሰቦቿ ጋር ሄዳ አይምሮ ፍሬድ አደርጋለሁ። በቃ የሆነ ያለ ነገር ነው እንትን የሚያደርጉት ነገር በነገር ነገር በነገር ላይ እኮ መጥፎ ነው። ክብርትና ጭድ ነው፣ ክብርት ጭድ ነው ማለት ነው። እና ነገር ላይ ምንም አይገኝም። ሰው አንድ ነገር ትዕግስት ያስፈልጋል? የታገዜ ሰው የሆነ ነገር ይደርሳል ወይም የሆነ ነገር ላይ ያልፋል። ትግስት ያስፈልጋል ለማለት ፈልጌ ነው። ውድ ቤተሰቦቻችን እንግዲህ እንደምታዩት ነው ሩታ በጣም ማለት እንደምታዩት ነው ቪዲዮ ላይ ወይም ፎቶ ላይም ቪዲዮ ላይም ማለት ነው እና በእንደዚህ ሁኔታ ውስጥ በእንደዚህ ሁኔታ ውስጥ እያለች እሷ መጨናነቀ ለእሷም ጥሩ አይደለም፣ ለአይምሮም ጥሩ አይደለም። ከቤተሰቦቿ ጋር ጥሩ ታይም ማሳለፍ አለባት። ከቤተሰቦቿ ጋር በቃ መጨናነቅ ሳይሆን ያለፈው አለፈ ብላ የራሱ አይምሮ ፍሪ ማድረግ ከቤተሰቦቿ ጋር በቃ አይምሮን ፍሪ አድርጋ ማረጋጋት አለባት። እንደዚህ ሆነ እንደዚህ ሆነ፣ ስልክ ደውሉ እንደዚህ ሆነ፣ አብርሽ ቤትሽ እንደዚህ አይነት ሰው መጥቷል፣ ቤትሽ ላይ እኮ እንደዚህ አይነት ሰው አለ፣ እንደዚህ ሆነ እኮ እንደዚህ ወሰደች፣ መጣች፣ ገባች፣ እንደዚህ አደረገች። ወሬው እኮ በጣም ከባድ ነው። ያ ወሬ ሁላ ከሰማች ማ መጥፎ ነው፣ እና ሰው በተለያየው በቃ በደቂቃ ውስጥ ነገሮቹ ቀየር አድርጎ ያወራል። ለውጥ አድርጎ እንደገና ጨመር አድርጎ ትንሽ ነገር ትንሽ ጫፍዬ ነገር ትንሽዬ ነገር እውነት ካለች ያ እውነቷ ላይ ጨመር አድርጎ ያወራል ማለት ነው። ይሄ ሁላ ደግሞ ሰምታ የራሱ አይምሮን መጨናነቅና የራሱ አይምሮ ቢዚ ማድረግ ማ ጥሩ አይደለም ለማለት ፈልጌ ነው። ፈጣሪ ሀገራችን ይጠብቅን። ከኔ ጋር ስለሆናችሁ በጣም ነው አመሰግናቸው። ፈጣሪ ሀገራችንን ይጠብቅን፣ ጤናና ሰላም ይስጥን። ቀጣይ በቀጣይ ቪዲዮ እንገናኛለን። ውድ ቤተሰቦቻችን አመሰግናለሁ። ስደት ላይ ያላችሁ ክፋይንካችሁ ፈጣሪ ይጠብቃችሁ፣ ጤና ሰላም ይስጣችሁ። የሰው ልጅ ሀብትም ሳይሆን የሰው ልጅ ዋናው ጤና ነው። ጤና ይስጣችሁ። እግዚአብሔር ሰላም ይስጣችሁ አምላክ እግዚአብሔር ከክፉ ነገር ሁሉ ይሰውራችሁ። በሌላ ቪዲዮ እንገናኛለን። ቻው ቻው።